ለክ ለህክምና እሷ አይጎደላት እንዳለች፣ ሁለት መቶ ሺ ሳይ ወደ ስድስት መቶ ሺ ይጠጋል። ምን? እንዴት ሆን ብላ ደብቀኝ እጄን ልጠመዝ ሞከረች እንጂ እኔ ሳያት ግን እንደዛ የምታደርግ ልጅ አይደለችም። ዘንድሮ ግን ሰው ሁሉ ምን ነክቶት ነው? እንዴት እንዴ? ምን ሀና ነው ማየት ያልቻለው? እንግዲህ እባብ ስላልሆነች ነው። እማዬ፣ እየቀለድሽብኝ ነው? እኔም ወጣኝ ነው የምንቀልዳው። እኔ ምን አውቃለሁ። ሳስቦ ግን ሆን ብላችሁ እየቀለዳችሁብኝ ይመስለኛል። ዓይንሽን ገለጥ ብታደርጊ ኖሮ የዚችን ልጅ የዋህነት ታይ ነበር። እኔ ደግሞ ልምከራችሁ፣ ዓይናችሁን ገልጣችሁ ብታዩ የሀናን እባብነት ትመለከቱ ነበር። አንቺ ልጅ ግን ጤነኛ ነሽ እንዴ? እኔ እዚህ ቤት ሰራተኛ እንጂ እመቤት አይደለሁም። ቦታሽንም ማወቅሽ ጥሩ ነው። በሰው ቦታ እንዳንቺ ዘው ብዬ የሚገባ ሰው ስላልሆንኩ ቦታዬን በደንብ ነው የማውቀው። ምን ማለት ነው እሱ? ይሄ ማለትማ እኔ እና አንቺ አንድ አይደለንም ማለት ነው። አረ እባክሽ፣ ሌብነትሽ እግር አውጥቶ እየሮጠ እኔ ልትናገርኝ ባልሆነ ሃና ምን አይነት ልጅ ናት ብለሽ ብትጠይቂ ሁሉም ሰው አስረግጦ ይነግርሻል። ጭራሽ መመጻደቅ የሚያምርሻል። አሁን ስለቸኮልኩ ብሄድ አይሻልም? ከዚህ በላይ ከኔ ጋር ፎክክር የምትቀጥዪ ከሆነ ከዚህ የከፋ ነው የሚገጥምሽ። ስለዚህ አሁንም በሆነው ነገር ላይ ያንቺ እጅ አለበት ማለት ነው። ወይዘሮ ባዩሽ እና ዶክተሩ ሀናን አጭበረበሯል። ሀንዬ አለቀሰች። የወይዘሮ ባዩሽ ስራ በዶክተሩ በኩል መታ ሀንዬን ለመጉዳት እና እንዲሁም ወይዘሮ ሜላት ስለሆነች ገንዘቡን የምትከፍለው እሷን ኪሳራ ላይ ለመጣል ከዶክተሩ ጋር ተሁና ዶክተሩ ወይዘሮ ሜላት ጋርም እደውሎ እሱ ጋር እንደምትሄድ ና እማውራሽ ነገር አለ ብሎ ለወይዘሮ ሜላት ነግሯታል። ወይዘሮ ሜላት ደግሞ በሀና አባት ጉዳይ ከሆነ እሷን ሀናን ማውራት ትችላለህም ስትለው እሷ መሄድ እንዳለባትና ና አንቺ ታስፈልጊያለሽ እባላት መሰረት እሷ እዛ ሄዳ ሰባ አምስት ፐርሰንቱን አንቺ ነሽ ከበር የምታደርገው የህክምና ወጪው በጣም ብዙ ነው ብሎ ለወይዘሮ ሜላትም ሲነግራት፣ እንዴት እንደዚህ ሊሆን ይቻላል? ለምስታዋርጅኛለሽ እኔ ሁለት መቶ ሺህ ብር ብቻ ነው ቃል የገባሁትን ስትል ተናግራለች። ሀና እኔ ውሸታም አይደለሁም ስትልም ስትመልስላት እትዬ ተረጋጊና እናውራ ብላ ወረቀቱን ከዶክተሩ ተቀብላ፣ ዶክተሩም ትክክል እንዳልሆነም እስት ነግራት፣ ወይዘሮ ሜላትም እያጭበረበርሽኝ ነው ከአንቺ ጋር ቆሜ የማወራበት ጊዜ የለኝም መስትል ከአጠገቧ ሄዳል። የሌባ አይነ ደረቅ መልሶ ልብ አድርቃሉ። መድኃኒቱን እየወሰድሽ እየሸጥሽው ነው አይደለ አንቺ ሌባ ነሽም ማለቻት። ሀሴት አናን አሴር የዶክተሩን ስራ ደረሰበት እያጭበረበረ መሆኑን አውቋል። አስጠንቅቆታል። አሲር ሰላም ጤና ይስጥልኝ ውድ የተከበራችሁ የዩቱብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዙ ትትርፍርፍ ይበል። ኖላዊ ድራማ ክፍል አርባ ስምንት ተንኮለኛዋ ወይዘሮ ባዩሽ አሁንም አልበቃ ብሏት ደግሞ በሕክምና በምታወጣው ገንዘብ ብዙ ገንዘብ እንደምታወጣና እንድትከስርላት እፈልጋ ከዶክተሩ ጋር አውርታ ብዙ ገንዘብ ልታስወጣት አስባለች። ያንን ድርጊት ግን አሲር ደርሶበት፣ እንዴት እንደዚህ ልታደርግ ቻለ? ሌላ ሆስፒታል ሁለት ሶስት መቶ ነው የሚያስፈልገው፣ ይህን ያህል ገንዘብ እኮ አያስፈልግም በማለትም ለዶክተሩ ሲነግረው፣ እኔ ስራዬን ጠንቅቄ የምሰራ ሰው ነኝ ብሎታል። ለአሲር ገንዘቡን የምትከፍለው ሌላ ሰው፣ እናንተ ምን አስጨነቃችሁ? ብሎም ለአሲር ሲነግረው፣ ለካ ልትበላት አስበህ ነው ብሎት አስጠንቅቆት ይሄዳል። ዶክተሩም አስጋር የአሲርን ሰምቷል ነገር አልፈራም እውነቱን አሲር ይደርስበታል። ከወይዘሮ ባዩሽ ጋር ተነጋግሮ ሀሳቡን እንዲቀይርና አሁንም ወይዘሮ ሜላትን ብዙ ገንዘብ እንድታወጣና በዛ መሯት ደግሞ ከሀንዬ ጋር ጸብ ለመፍጠር እሷን እንድታባረራትና ከእሷ ጋር ትልቅ ጥላቻ እንዲፈጠርላት በሌላ መንገድ ደግሞ መታ ወይዘሮ ባዩሽ ከዶክተሩ ጋር ተገናኝታ ለሱ እያለችው የሚያስፈልገው ገንዘብ በላይ አድርጋ ወይዘሮ ሜላት ኪሳራ ላይ እንድትወድቅ አስባለች። አሲር ግን ነገሩን እየደረሰበት ነው። ዶክተሩ ኖላዊ ጋር ሄዶ የመጨረሻው የሚቀጥለው ህክምና ከባድ እንደሆነ፣ ለዚያም ደግሞ ልጆትን ማጠንከር እንዳለባችሁ ነው ብሎ ለኖላው ሲናገር ልጅቷ ምንም ምክር የሚያስፈልጋት አይደለችም፣ ስትፈጠርም ጠንካራ ናት ሲሉም ለዶክተሩ መልሰውለታል። እሱም እያወሩ ሁለቱ ድንገት አሲር ይገባና እሷን ያስ ያስጨነቃት ያስጨነቃት ጉዳይ ሌላ ነው፣ ሰሞኑን እያለ ሲቀበጣጠር ለዶክተሩ ዶክተሩ ለኖላዊ ሲናገር ድንገት አሲር ይደርስበታል። አሲር ሀሳቡን ያስቀይረዋል። ምንድን ነው ዶክተሩ እኮ ምላሱ ላይ ቆምኩበት አውርቶ ሳይጨርስ አባረርከው ሲሉም ኖላዊ ለአሲር ይነግሩታል። አንተ አሲር ሲሉት፣ እሱ መጀመሪያ ሄዶ ስላስጠነቀቀው ገንዘብ የምትከፍሉት እናንተ አይደላችሁም ለምን አስጨነቃችሁ ብሎ ስላለው ገንዘብ ሊበሏት እንዳሰቡና እያጭበረበረ መሆኑን ስላወቀው ዶክተሩ ምሱን ሲያዩ ጥሎት ሄዷል። ስልክ ተደወለብኝ ብሎ ከእሳቸው ጋር ሄዷል። ሀንዬም ወደዛ መሄድ ፈርታ ነበርና ለአሲር እያለችው ፈራሁኝ እኮ ስትለውም አንቺ የአባትሽ ሌነሽ ብሎ ልሷንም አበርትቷት አጠንግሯት እንድትሄድ አድርጓል። ወይዘሮ ሜላትም ደውላላት ነበረ አንሹ ብሏትም ወደ ዶክተሩ ጋር ሄዳ እውነቱን እንድትናገርና ወይዘሮ ሜላት ፊት ለፊት ሆና የተፈጠረውን ነገርም ለመስማት ዝግጁ እንድትሆንም እሱ ሄዶ እንደደረሰበት ለሃና ነግሯታል። እንዴት ነው እኔ እኮ ውሸታም ሰው ነኝ በእነሱ ፊትም? ስትል አንቺ ውሸታም አይደለሽም ብሎም ለሃኒኬ ነግሯታል። የወይዘሮ ሜላትም እናት ምናሴ ከትምህርት ቤት ሲመጣ አንተ ጎረምሳ ትልቅ ሰው ሆነሃልም፣ እያሉ እሱን እያሉት ነበር። ሀሴት መኝታ ክላሷ ገብታም አያቴ መጣች እኮ ብሎ እሲነግራትም ነግራትም፣ አዎ መጣች እንዴት ደስ የምትል አያት አያትናትም እያለችው ነበር። ምግብ ልበላ ነው ትበያለሽ ወይ ነይ እሲላት፣ አልበላም እስትልም መለሰችለት። እሺ እኔስ ከአያቴ ጋር ነው የምበላው እሲላት፣ ከእሷ ጋር ከሆነማ እኔም አብሬ እበላለሁ እስትል ለሱ መልሳለት። አለ አያቴ ጥሩ ብትሆንም ኃይለኛ ናት እሲልም፣ ለሷ መልሶላታል። ምክንያቱም ሁለቱም እንደተኙ ሰላምና እርግብም እንደተኙ እንዴት ሴት ልጅ ሆናችሁ እስከዚህ ሰዓት ድረስ ትጋደማላችሁ ተነስታችሁ ተፍ ተፍ አትሉም ወይ ሲሉም ሲጠይቋቸው ሰላምም አልሄድም ብላ ተናገረች ያችኛዋም እማዬ የትምንዳ ኬጂ ሌላ ቦታ አብረን እንሄዳለን ጠብቂ ይብላኛል ላይ አንሄድም ስትል ላያቷ ስትመልስ ምን አይነት ዘመን ላይ ነው የደረስ ነው ሲሉም መልሰውላቸዋል ቤተክርስቲያንም እንሄድ ሲሉ አንሄድም ብለው ሁለቱም ግግም ብለው። ቁጭ ብለዋል። እሳቸው ተገርመው ጥለዋቸው፣ ምን አይነት ልጆች ናችሁ እሷ ናት ያባጠጠቻችሁም ብለው ተገርመው ሄደዋል። ወይዘሮ ሜላትም ያን ያክል ገንዘብ ስትባል አንቺ ያጭበረበርሽኝ ነው በማለት ሀንዬን ገላምጣት ወደ ቤቷ መታ። በጣም ተናዳ ስትንጨረጨር ሰላም ታያትና ምን ሆነች ነው እንደዚህ ፀጉርሽን ልትነጭ የደረሹ ስትላትም ይቺ ልጅ ናታ እኔ ልታሳብደኝ ነው ስትልም ለሰላም ትመልስላታለች። ሀና ናት ብላ ስትነግራት ሀና ምን ብላ እንደዚህ ታደርግሻለችም እያለቻት ስትመልስላት እናንተ ናችሁ እንደዚህ እንድትሆን የልብ ልብ እየሰጣችኋት እንደዚህ ያደረጋችኋት ከማበድማ የተቀራለው እያለች ለሰላም ትመልስላታለች። ሰላምም ምንም የመለሰችላት ነገር የለም። ኮስተር ብላ ወደ ሀንዬ ጋር ትሄዳለች። ለእናቷ ምንም ፊት አልሰጠቻትም፣ ምክንያቱም የሀንዬን ነገር ስለምታውቅ። ሀና እናቴን ምን ብለሻት ነው እንደዚህ የተናደደችው ስትላትም፣ ጉድ ሆንኩኝ፣ እትዬን እኮ ጉድ አደረግኳቸው። እኔ ውሸታም ተባልኩኝም እኮ ለሕክምና ከተባለው ገንዘብ እጥፍ ብዙ ገንዘብ ተባለ እኮ ስትልም እንዴት ሆነ ነገሩ ስትልም ለማጣራት ሞክራለች። ሰላምዬ የተፈጠረውን ነገር ትክክልም እንዳልሆነ ወረቀቱን እንዳነበበችውና ካሁን በፊትም ሙያውና እውቀቱ ስላላትም ለሰላም ስትነግራት፣ ሰላም ቀጥታ ለእናቷም ለሃና ምንም ሳትል ወደ አሲር ጋር ትሄድና ስለ ሀና ማወቅ ፈልጋ የሆነችውን ችግር ለአሴር ትነግረዋለች። እሱም የተፈጠረውን ነገር እና ዶክተሩ ጋር ሄዶ ለዶክተሩ ሲያናግረው፣ ዶክተሩ ደግሞ ያለውን ሁሉ ገንዘብ እናንተ አትከፍሉም፣ የሚከፍለው ሰው ሌላ ሰው ነው፣ ምን አስጨነቃችሁ ብሎኛል፤ ያለውን ሁሉ ለሰላም ሲነግራት፣ እማዬ ጋር ጦርነት ሊጀምሩ ነው ስትልም፣ እውነቱን አውቃለች። ወደ ኖላዊ ጋር መሄድ ፈልጋ እሳቸውን ለመጠየቅ ለእሳቸው የሚያስፈልጋቸውን መጠጥ ይዛላቸው እሳቸው ጋር ሄዳለች። እሳቸውን ጠይቃ ከተመለሰችም በኋላ እርግብ ተብየዋ የት ሄደች ነው ብላ ስትጠይቃት የሃንዬን አባት ልጠይቅ ሂጄ ነው ስትላት የአንድ የቤት ሰራተኛ አባትን መጠየቅ አግባብ ነው ወይ እስትል ለሰላም ትነግራታለች። ሰላም እዚህ ጋር ታብዳለች። በሃንዬ በኩል አትንጭብኝ አንቺ ሀንዬን ስለማታውቂያት ያት ነው ብላ ታስጠነቅቃታለች። ወይዘሮ ሜላትም በጣም ተናዳ ክላሷ እንደሆነች እናቷ ወደዛ ክላስ እየገባሉ ስለ እባሏ አንስተው አንቺም ልጄ እንደሆነች እሱም ልጄ ነው፣ የት ሄዶ ነው እንደሚፈልጉት እንዲሁም እንደሚያሳስባቸውና እንደ ልጃቸው እንደሚያዩት አብረውም እንደሚሆኑ ሲነግራት ወይዘሮ ሜላትም ኃይለኝነቷን ትቀጥላለች። አንቺ ልጄ እንደሆንሽ እሱም ልጄ ነው አስብለታለሁ፣ ሲሉም ለወይዘሮ ሜላት ነግሯታል። ስለ ሀና ጉዳይም አንስተው ይቺ እባብናትም እሷ እንደዚህ ልታሳብደኝ ነው ስትልም ለእናቷ ስትናገር፣ ልጅቷ ግን በጭራሽ እንደዚህ አይነት ልጅ አትመስልም ጥሩ ልጅ ናት ብለው ለወይዘሮ ሜላት ሲናገሩ፣ እናንተ ናችሁ እሷን ስለማታውቋት ነው ስትል ለእናቷ ተናግራለች። የወይዘሮ ሜላት እናት ደግሞ አስብለሽ አስቢ ልጄ፣ ምን ሆነሻል? ምን ሆናለች? ካልሆነ ጸበለው ሰዳት እንዴ እያሉ በጣም ተጋርመው፣ ይሄ ውጤት ይለይለት እና የኔና የሱም ነገር ይለይለታል። እሷንም ከዚህ ቤት መንቅሬ ነው የማወጣት እያለይ ለእናቷ እየፎከረች ስትናገር፣ ልጅቷ የአንቺ ሰራተኛ የምትሆን አይደለችም፣ ጊዜ ጥሏት ነው እንጂ ለአንቺ የምትገባሽ ሰራተኛ አይደለችም ሲሉ ለልጃቸው ሎዝ ወይዘሮ ሜላት ያስጠነቅቃሉ። አንቺም እንደዚህ አልሽኝ እንዴ እማዬ ብላ ለእናቷ ስትናገር ይችልኝ ከዚህ ቤት ካስወጣሻት፣ ና ስለ እሷ ከተናገርሽ እኔንም ከዚህ ቤት አታገኘኝም፣ ውልቅ እልልሻለሁ ብለው ለልጃቸው ለወይዘሮ ሜላት ሲነግሯት፣ ወይዘሮ ሜላት በጣም ተንጨርጭራለች። ምን መሆናቸው ነው ቤቴን እየበጠበጠችው፣ እያለችው ሀና ናት። ከሀና የእሷ አልበቃ ብሎ ደግሞ እናንተም ለእሷ ተደርባችሁ ነው እያለች በጣም ተናዳለ። ይህንን ቤት እንደዚህ እንዲረበሽ እና ወይዘሮ ሜላት እንደዚህ እንድትነጫነጭ እያደረገቻት ማጥፋት የተሳ ጓደኛዋ ወይዘሮ ባዩሽ ናት ምናሴም የእናቴ አመል ትንሽ ቁጡ ስለሆነች ነው ትረጋጋለች፣ አይዞሽ ብሎ እናቱ የተጨነቀችበትንም ለሀንዬ ሲነግራት፣ ትክክል አይደለም ዶክተሩ፣ እኔ የዋሸሁት ነገር የለም ስትል አልቅሳ ለምናሴ ስትነግረው፣ እሱም ስለ እሷ መልካምነት ሊያቱም ሲናገር፣ ስለ እሷ መልካምነት እንደዚህ ልታውራ እየቻልከው እንዴትስ አውቅሃት ነው ሲሉም ለምናሴ ነግረውታል። ምናሴ፣ በጣም ጥሩና በጣም መልካም ልጅ ናት፣ አይደለም የሰው ገንዘብ ልትወስድና በ አባቷ ጉዳይ በእርድ ሀንዬ ከዚህ ቤት ከወጣች እኔንም አታገኝኝም ሲሉ ለልጃቸው ለወይዘሮ ሜላት ተናግሯል። ልጄ ግን ምን ሆናለች ካልሆነ ጸበለው ሰዳት እንዴ? እያሉም በጣም ተገርመው። ለዛሬው የነበረን ቪዲዮ ይህንን ይመስላል። ቤተሰብ፣ ቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም እቆዩ። ወይዘሮ ባዮሽ ስራዎቿ የሚጋለጡባት እንዲሁም ደግሞ ለዶክተሩ ሀሳቡ እንዲቀየር ያስደረገችበትን ወይዘሮ ሜላት የምትደርስበትና እሷም የምትወዳትና የምታምናት ጓደኛ በእሷ ላይ የእሷን ውድቀት የምትመኝበትን ወይዘሮ ሜላት የምትደርስበት መሆን አለበት ማለት ነው። የእናቷንም ምክር አልሰማም ብላለይ። እናቷ እየመከሯት ያሉት ወይዘሮ ሜላትን የሚጠቅማትና እንዲሁም በሃና ጉዳይም ከቤት ካባረርሻትና ስለ እሷ መጥፎ ነገር ካወራሽ ለእኔም ልጄ አይደለሽም ከቤትሽ ወጣልሻለሁ ብለው ለወይዘሮ ሜላት እናቷ ነግሯታል ማለት ነው። እውነቱን በቀጣይ የምናይ ይሆናል። ባይ ባይ።